ዓለም በምትባል ትልቅ ዋሻ ውስጥ ታስረን አእምሯችን የደፈረሰ ኩሬ ሆኗል። ምን ያጠራዋል? እውነተኛ የፍልስፍና መሠረት የጣለው ሶቅራጥስ። በምዕራዊ የፍልስፍና ዓለም እጅግ የሚያስደንቁኝ ሶስት ፈላስፎች አሉ፤ ሶቅራጥስ፣ ፕሌቶና ኒቼ። ሶቅራጥስ አስደናቂነቱ የፍልስፍናን ማዕከላዊ ርዕስ የሰውን ልጅ በማድረጉ ነው። ከሶክራጥስ በፊት የነበሩት ፈላስፎች የፍልስፍናቸው ርዕስ ከሰው ልጅ ንቃተ ህሊና ውጪ የሆነ ነገር ማለትም ቁስ ላይ አድርገውት ኖረዋል። እነዚህ ፈላስፎች በአንድ ጠቅልለን ፕሪሶክራትስ ፊሎሶፈርስ አሊያም ቅድመ ሶክራጥስ ፈላስፎች የምንላቸው ያለ ምክንያት አይደለም። ታለስ፣ አናክሲሜንደር፣ አናክሳጎረስ ወዘተ ያሉ ፈላስፎች ህልውና የተሰራው ከአየር ከአፈር ከውሃ ከእሳት ወይም ምንነቱ ከማይታወቅ ነገር ኤቨር እንደሆነ ሲፈላሰፉ ኖረዋል ሶክራጥስ ግን ይህንን ሁሉ ሽሮ የፍልስፍና ማዕከላዊ ርዕስ ሰው ነው የምንፈላሰፈውም ስለ ሰው ነው ብሎ መሠረታዊ የፍልስፍና እሳቤ ለውጥ ወለደ ከሶክራትስ በኋላ የመጡት ፈላስፎች ሁሉ የፈሰሱት ሶክራትስ በቀደደው ቦይ ነው ከሶክራጥስ ወዲህ ያሉት ሁሉም ፈላስፎች የፍልስፍናቸው ርዕስ በትክክለኛው ቦታ ሰው ላይ አድርገዋል። ሶክራትስ ፍልስፍና ለሁለት ከፈለ፣ ቅድመ ሶቅራጥስና ድህረ ሶቅራጥስ። ሳስብሎ የኢየሱስ ክርስቶስ መወለድ ዘመንን እንደከፈለ የሶቅራጥስ ደግሞ የፍልስፍና እሳቤን እንዲሁ ለሁለት ከፈለ። እውነተኛ የፍልስፍና መሠረት የጣለው ሶክራትስ ነበር። ከሶክራትስ በኋላ የመጡት ሁሉም ፈላስፎች የፍልስፍና ቤታቸውን የሶቅራጥስ ሰዋዊ መሠረት ላይ አድርገዋል። ይህ ታላቅ መሠረታዊ የፍልስፍና መሠረቱ ሶክራትስን የፈላስፎች ሁሉ አውራ ያደርገዋል። ሶክራትስን ይበልጥ አስደናቂ ፈላስፋ የሚያደርገው ይህንን ሁሉ ጥበብ ይዞ እኔ የማውቀው አለማወቄን ነው ማለቱ ነው። በንግግር ውስጥ ያሉት ሁለት ሀሳቦች እርስ በእርስ የሚጻረሩ በመሆናቸው ሶክራትሳዊ ቅራኔ የሚል አንድምታም ወልደዋል። ሶክራትስ ያውቃል ወይስ አያውቅም? ይህ የህይወትን ማዕከላዊ እንቆቅልሽ የሚገልጽ እውነተኛ መደምደሚያ ነው። በህይወት ውስጥ ሁሌም ተቃርኖች አብረው ነው የሚኖሩት። ትልቅና ትንሽ፣ ላይና ታች፣ ወንድና ሴት፣ ማወቅና አለማወቅ ወዘተ። ማወቅ ካለማወቅ፣ አለማወቅም ከማወቅ ተነጥሎ ሊኖር አይችልም። ሶክራትስ እኩል አዋቂነቱንም አለዋቂነቱንም በአንድ አረፍተ ነገር ውስጥ በጥበብ የገለጸ ታላቅ ፈላስፋ በመላው አቴና እንደ ሶቅራጥስ ያለ ብልህ ጠቢብ የለም ይላሉ። ሌሎቹ ጠቢባን ነን ባዮች አውቃለሁ ብለው ሲኮፈሱ፣ ሶቅራጥስ ብቻ አላዋቂነቱን በማወቁ ተወዳዳሪ የሌለው ጠቢብ አድርጎታል። ሁለተኛው ታላቅ ፈላስፋ የሶቅራጥስ ተማሪ ፕሌቶ ወይም በአማርኛ ስሙ አፍላጦን ነው። በነገራችን ላይ ፕሌቶ የግሪክ ስሙ አሪስቶክልስ ነው። ፕሌቶ ቅጽል ስሙ ነው። ትርጉሙም ባለሰፊ ትከሻ ማለት ነው። ፕሌቶ ፍልስፍናውም እንደ አካሉ ባለሰፊ ትከሻ ነበር። ታዲያ ፕሌቶ የሶቅራጥስ ተማሪ ብቻ ሳይሆን እሳቤዎቹን የጻፈለት ደቀ መዝሙሩም ጭምር ነው። ሶቅራጥስ በመላዊ ሕይወቱ አንድም መጽሐፍ አልጻፈም። ሶቅራጥስ ብዙ ጊዜውን የሚያጠፋው በማሰብ ወይም ከሌሎች ጋር ዲያሌክቲካዊ ውይይት በማድረግ እውነታን በማዋለድ ነው። ተማሪው ፕሌቶ የሶቅራጥስን ንግግሮች ከስር ከስሩ እየተከተለ በአብዛኞቹ መጽሐፎች ውስጥ የውይይቶቹ ዋና ገጸ ባህሪ እያደረገ ዘለዓለማዊ ያደርጎታል። በፕሌቶ ሲምፖዚየም፣ ዘ ሪፐብሊክ፣ አፖሎጂ ወዘተ የሶክራትስን ጥልቅ ሐሳቦች እናነባለን። የፕሌቶ መጽሐፍት ፍልስፍናዊ ውይይቶች ሲሆኑ ሁሌም ከተወያዮቹ አንዱ ገጸ ባህሪ ሶክራትስ ነው። በነገራችን ላይ ፕሌቶ ሂሳብ ለፍልስፍና እጅግ ጠቃሚና መሠረታዊ እንደሆነ ስለሚረዳ ሂሳብ የሚከብዳቸውን ተማሪዎቹን ያባረር ነበር። ፕሌቶ አንድ ጎበዝ የሶክራትስ ደቀ መዝሙር ብቻ አልነበረም፣ ራሱም ታላቅ ፈላስፋ ነው። ፕሌቶ ምን አይነት ፍልስፍና የሐሳብ ቢያረቅ ነው በፍልስፍናው ዓለም ይህንን የሚያክል ግዙፍ ቦታ የተሰጠው? አብረንኒ ፕሌቶ የዋሻው ምሳሌ ብሎ የገለጸው ተምሳሌት አለ። በዚህ ምሳሌ በአንድ ዋሻ ውስጥ ታስረው የሚገኙ እስረኞች አሉ። እስረኞቹ የታሰሩት ከጀርባቸው ምን እንደሚካሄድ ማየት በማይችሉበት ሁኔታ ነው። እስረኞቹ ማየት የሚችሉት ከፊታቸው ያለውን ግድግዳ ብቻ ነው። ከእስረኞቹ ጀርባ የሚነድ የሚንቀለቀል እሳት አለ። እስረኞቹ ማየት የሚችሉት ይህን እሳት ከፊት ለፊታቸው ያለው ግድግዳ ላይ የሚጥለውን ጥላ ብቻ ነው። እስረኞቹ ከዚህ ዋሻ ወጥተው ስለማያውቁ ለእነሱ በዓለም ላይ የነጠረ ፍጹም እውነት ይህ ብቻ ነው። ከነሱ መካከል አንዱ ከዋሻው ወጥቶ እውነተኛውን ዓለም ተመልክቶ ቢነግራቸው እንደ እብድ ነው የሚቆጥሩት። ይህ የዋሻ ተምሳሌት በጣም ኃይለኛ ነው። አያችሁ፣ ሁላችንም ዓለም የምትባል ትልቅ ዋሻ ውስጥ ነው የምንኖረው። ነፍሳችን በሥጋ እስር ቤት ተጠፍንጋ ታስራለች። በዚህ ዓለም ውስጥ የምናየው የምንሰማው፣ በአጠቃላይ በስሜት ሕዋሳቶቻችን የምንረዳው እውነት አይደለም፣ ጥላ ነው። ከዚህ የስጋ እስር ቤት ወጥተው እውነታውን በፍጹም ቅርጿ የተመለከቱ ጥቂት ሰዎች አሉ። ክርስቶስ፣ ሶቅራጥስ፣ መሐመድ፣ ቡድሃ፣ ክርሽና ወዘተ ፍጹም እውነቱን ሲነግሩን አናምናቸው። ከዋሻው ወጥተን ስለማናውቅ የሚነግሩን ተአምር ከእኛ የመረዳት አቅም በላይ ስለሆነ ለማመን ይከብደናል። ለመሆኑ ከዚህ እስር ቤት እንዴት እንወጣለን? ለእኔ መልሱ ብዙ ውስብስብ አይደለም። መልስ ፍለጋ ወደ ምስራቅ አማትራለሁ። መጀመሪያ የፕሌቶን ዋሻ በሥነ ልቦናዊ መነጽር እንፈክረው። አእምሯችን ንቅና ኢንቅ ክፍሎች አሉት። የነቃው የአእምሯችን ክፍል ሚጢጢ ነው። አብዛኛው ንቃታችን በጨለማ እየተወረረ ነው። ለዚህ ነው የምናየው የተጥበረበረ ያልጠራ ምስል የሚሆነው። አእምሯችን እንዴት እናጠራዋለን? እይታችን እንዴት እናስተካክለዋለን? እንዴት እንነቃለን? አእምሯችን ዘጠና በመቶ ተኝቷል። የፕሌቱ ዋሻ ውስጥ የተገኘው አእምሯችን ስላልነቃ ነው። ጥልቅ እንቅልፍ ውስጥ ነን። በሁለት እግራችን ቆመን መራመዳችን፣ መናገራችን፣ መስማታችን እንዳይሸውዳቸው። በዚህ ሰፊ የህልውና ዓለም ውስጥ የሚካሄደውን እያስተዋልን አይደለም። ከፊት ለፊታችን ያሉ ብዙ የማናያቸው ነገሮች፣ በዙሪያችን ያሉ የማንሰማቸው ብዙ ድምፆች አሉ። እይታችን ግንዛቤያችን በጣም ውስን ነው። እነ ሶቅራጠስ ከዚህ ውስንነት እንዴት ተፈወሱ? እንደነገርኳችሁ መልሱ ያለው ወደ ምስራቅ በኩል ነው። በነገራችን ላይ ካስተዋላችሁ የምዕራብ ፍልስፍና ብዙ ጥያቄዎች አሉት። ምዕራባዊ ፍልስፍና የተመሰረተው ብዙ ጥያቄዎችን በመጠየቅ ነው። ምስራቃዊ ፍልስፍና ደግሞ ብዙ መልሶች አሉት። ልዩነቱ ከየት እንደመጣ ግልጽ ነው። የምዕራባዊ ፍልስፍና ማዕከሉ አእምሮ ወይም ሐሳብ ነው። አእምሮ ደግሞ የጥያቄዎች ፋብሪካ ነው። አእምሮ አንድ ጥያቄ ተጠይቆ መልሱ ሲመለስለት ከመልሱ ውስጥ አስር አዳዲስ ጥያቄዎች ይወልዳል። የማያልቅ አዙሪት ነው። ጥያቄው ጥያቄ እየወለደ እንዲሁ ለዘላለም ይቀጥላል። የምስራቅ ፍልስፍና ማዕከሉ ግን ልብ፣ ስሜት፣ መንፈስ ነው። ፍልስፍናውም ዓለምን እንዳለች በመቀበል እንጂ በሐሳብ ለመረዳት አይሞከርም። የምስራቅ ፍልስፍና የመልሶች ሀብታም ነው። ፍልስፍናው ሁሉ እርጋታ፣ ተመስጦ፣ አርምሞ፣ ጥልቅ ማሰላሰል ዙሪያ ነው የሚሽከረከረው። እንግዲህ ምዕራባዊ ፍልስፍና መሠረታዊ ጥያቄ ጠይቋል። የምናየው ዓለም ሐሰት ነው፣ ኢሉዥን ነው፣ ግድግዳ ላይ ያለ የጥላዎች ግርግር ነው ብሏል። አሁን በጣም አስፈላጊው ጉዳይ እውነተኛውን ዓለም እንዴት ማጣጣም እንችላለን ከሥጋ እስር ቤት እንዴት ነፃ እንወጣለን? የምስራቁ ፍልስፍና ወፍራም መልስ አለው። ሜዲቴሽን ለመሆኑ ሜዲቴሽን ምንድን ነው? እንዴት እንዲህ ያለ ግዙፍ አስፈላጊነት ኖረው? ሜዲቴሽን በጣም ጥልቅ፣ መሰረታዊ ሁላችንም የሰው ልጆች ልንለማመደው የሚገባ የማይተካ ልምምድ ነው። ከላይ እንደጠቀስነው አእምሯችን ዘጠና በመቶ የተቆጣጠሩት የሌሎች ባዕድ ሐሳቦች ናቸው። ይህንን ግዙፍ ኢንቅ የአዕምሮ ክፍል አንቆጣጠረውም፣ እሱ ግን ይቆጣጠረናል። የተሳሳተ ከእውነታ ያፈነገጠ ያልሆነ መረጃ ይሰጠናል። ስሜታችን፣ እይታችን፣ መረዳታችን በእንከን የተሞላ ነው። ሜዲቴሽን ይህንን የደፈረሰ ኩሬ የምናጠራበት መንገድ ነው። አዕምሯችን የደፈረሰ ኩሬ ነው። ኩሬው እውነታው ጥርት ብሎ የማይታየን ስለደፈረሰ ነው። ኢንቅ አዕምሯችን ውስጥ ያሉ ባድ ሐሳቦች ናቸው። ኩሬያችንን ያደፈረሱት ከእውነታው የነጠሉን የተሳሳተ እይታ እንዲኖረን ያደረጉት። አንድ ኩሬ ሲደፈርስ፣ ስትነካካው ይበልጥ እየደፈረሰ ነው የሚሄደው የረጋ ኩሬ ጥልል ያለ ንጹሕ ውሃ የምናገኘው ደፍርሶ የነበረው ኩሬ ለራሱ በራሱ እንዲጠራ ስንትሆኑ በቃ ሜዲቴሽን በቀላሉ ሲገለጽ ይሄ ነው። በሐሳብ የደፈረሰው አእምሯችንን ከሀሳብ ግርግር ማሳረፍ ለራሱ ዝምታ መተው። ታዲያ ይህን ለማድረግ ብዙ መንገዶች አሉ። አካሄዳቸውም የሚለያይ ነገር ግን የመጨረሻ ግባቸው ሁሉም አንድ የሆነ እልፍ ዘዴዎች እስካሁን በተለያዩ ማስተሮች የጎለበቱ በሺ የሚቆጠሩ የሜዲቴሽን ዘዴዎች ወይም ቴክኒኮች አሉ። አንድ ሁለቱን እንመልከት። ሜዲቴሽን ላይ በጣም መሰረታዊ ከሆኑ ጉዳዮች አንዱ የትንፋሽ ስርዓት ነው። መተንፈስ በየቅጽበቱ የምናደርገው ግን የማናስተውለው ቋሚ ተግባራችን ነው። በሕይወት እስካለ አእምሯችን ትንፋሻችንን ያለኛ ኮንሸንስ ተሳትፎ ይቆጣጠራል። ታዲያ አእምሮን ከሐሳብ ግርግር ለማሳረፍ ከሚረዱ ዘዴዎች ዋነኛው አትኩሮታችንን አተነፋፈሳችን ላይ ማድረግ ነው። የሜዲቴሽን የመጨረሻ ግብ ሐሳብ አልባ የንቃት ዓለም መፍጠር ነው። አእምሯችን ትንፋሻችን ላይ እንዲያተኩር ስናደርገው ቀስ በቀስ አእምሮ ሙሉ በሙሉ ከሐሳብ እየተላቀቀ ኩሬው ከሐሳብ ድፍርስነቱ እየተፈወሰ ህልውናን በፍጹም ባሕሪው እናየዋለን። ኦሾ ስለ ሜዲቴሽን ቴክኒኮች ብቻ የሚገልጽ አንድ ሙሉ መጽሐፍ ጽፏል። በመጽሐፉ ስለ 112 የሜዲቴሽን ዘዴዎች አብራርቷል። ሌላ ጠቃሚ የሜዲቴሽን ዘዴ አእምሮ በአንድ ሐሳብ ላይ ብቻ እንዲያተኩር ማድረግ ነው። በአእምሮ ውስጥ በየቅጽበቱ በሺ የሚቆጠሩ ሐሳቦች ያልፋሉ። ሜዲቴሽን ሐሳብ አልባ ንቃት የመፍጠሪያ ዘዴ ነው። ይህም ማለት በአእምሮ ውስጥ ምንም ሐሳብ እንዳይኖር ማድረግ ወይም በአእምሮ ውስጥ ያሉ የሐሳቦች ብዛት ዜሮ እንዲሆኑ ማስቻል። ሜዲቴሽን ኮንሰንትሬሽን አይደለም። ኮንሰንትሬሽን በአእምሯችን ውስጥ ካሉ በሺ የሚቆጠሩ ሐሳቦች አንዱ ላይ ብቻ ማተኮር ነው። በሜዲቴሽን ግን በአእምሯችን አንድ ሐሳብ እንኳን አይኖርም። ከሐሳብ ነፃ የሆነ ሁኔታ ነው። ሜዲቴሽን የዜሮ ሐሳብ ሁኔታ፣ ኮንሰንትሬሽን ደግሞ የአንድ ሐሳብ ሁኔታ ነው። በአእምሮ ሳይንስ ሁለቱ እጅግ በጣም የተለያዩ ሁኔታዎች ናቸው። ኮንሰንትሬሽንን ሁላችንም በየቀኑ እንለማመደዋለን። ትኩረታችንን አሰባስበን ሬዲዮ ስናዳምጥ፣ ቲቪ ስናይ፣ ጋዜጣ ስናነብ፣ ከሰዎች ጋር ስናወራ አእምሮ ውስጥ ከሚመላለሱት በሺህ ከሚቆጠሩ ሐሳቦች አንዱ ላይ ብቻ እናተኩራለን። ኮንሰንትሬሽን ለሜዲቴሽን ቅርብ ነው፣ ግን ኮንሰንትሬሽን ሜዲቴሽን አይደለም። ዜሮ እና አንድ እኩል አይደሉ። ነገር ግን ከአንድ ሺህ ይልቅ አንድ ለዜሮ የቀረበ ነው። አንደኛው የሜዲቴሽን ቴክኒክ በዚህ ሐሳብ ላይ የተመሠረተ ነው። አዕምሯችንን ወደ ዜሮ ሐሳብ ሁኔታ ለማምጣት መጀመሪያ ወደ አንድ ሐሳብ ብቻ ማስጠጋት። አንድ ሐሳብ ብቻ መርጠን ስናተኩር ኮንሰንትሬት እያደረግን ነው። ልድገመውና ኮንሰንትሬሽን ሜዲቴሽን አይደለም። ነገር ግን ኮንሰንትሬሽን ወደ ሜዲቴሽን ሊያድግ ይችላል። የሜዲቴሽን ጠበብቶች ከደረሱበት እውነታዎች አንዱ ጠቃሚ ቴክኒክ ነው። ተግባራዊነቱ የተረጋገጠ ጠቃሚ ዘዴ ሜዲቴሽን በድምፅ በሽታ በአተነፋፈስ ዘዴ፣ በእይታ ወዘተ መለማመድ ይቻላል። መንገዱ ቢለያይም መድረሻው አንድ ነው። ማንም ሰው ቢሆን ለግሉ የሚስማማውን አዲስ የሜዲቴሽን ዘዴም ሊፈጥር ይችላል። ሰፊ ዓለም ነው። ሁላችንም ተራራ ወጪዎች ነን። መድረሻችንም ንቃት ወይም የተራራው ጫፍ ነው። ታዲያ ተራራውን ለመውጣት ብዙ መንገዶች አሉ። ትክክል ወይም ስህተት መንገድ የለም። ተራራው ጫፍ ላይ የደረሱ የነቁ ሰዎችን ጉዞ ታሪክና የመንገድ አቅጣጫ መስማት ግን ብልህነት ነው። የአንዱ መንገድ ለሌሎች ሊሰራም ላይሰራም ይችላል። ነገር ግን ክርስቶስና ቡድሃ ስለ ልምምዳቸው ሲያወሩ ጆሮን ከፍቶ አትኩረትን አሰባስቦ መስማት ተገቢ ነው። ወደ ፕሌቶ እንመለስና ይህ የዋሻ ተምሳሌት ለምን በጣም መሠረታዊ እንደሆነ እኔ ከፕሌቶ ወዲህ የተነሱ ፈላስፋዎች ሁሉ ሲያደርጉት የኖሩት ዋሻው ውስጥ እንዳለን ተቀብለው ከዋሻው ውጭ ያለው እውነተኛ ዓለም ምን እንደሚመስል ለራሳቸው በገባቸው ልክ ለመግለጽ መሞከር ነው። እነዚህ ሁሉ ሙከራዎች በሺ የሚቆጠሩ የተለያዩ እሳቤዎች ወልደዋል። አይዲያሊዝም፣ ማቴሪያሊዝም፣ ኢምፕሪሲዝም፣ ኢግኖስቲሲዝም፣ ኤቲይዝም፣ ኤግዚስተንሻሊዝም፣ አብዘርዲዝም፣ ማርክሲዝም፣ ስኬፕቲሲዝም፣ ስሊፕሲዝም፣ ወዘተ ሁሉም ከኢሉዥኑ ጀርባ የተደበቀውን እውነተኛ ዓለም መፈለግ ላይ ነው ትኩረታቸው። ካርል ማርክስ እንዲህ ይላል፣ ፈላስፎች ዓለምን የምንረዳበት የተለያየ ሞዴል ፈጥረዋል። ቁም ነገሩ ሞዴሉን መለወጥ ነው። አሁንም ሞዴሉን ለመለወጥ የምናንኳኳው የሜዲቴሽንን በር ነው። ሜዲቴሽን ነው የሞዴሎቹ ቁልፍ። ሞዴሉን ለመለወጥ በመጀመሪያ ሞዴሉን መረዳት ያሻል። ሞዴሉን የምንረዳው ደግሞ በሜዲቴሽን ነው። የምናየው ዓለም፣ የምንሰማው ድምፅ፣ የተቀመጥንበት ወንበር፣ የለበስነው ልብስ፣ የቀመስነው መጠጥ፣ የምናሸተው ሽታ፣ በአጠቃላይ ሁሉም ሐሰት ነው። መጽሐፍ ቅዱስም ይላል ይህ ዓለም ሐሰት ነው። በጣም መሰረታዊ ጠቃሚ እውነት ነው። ማርክስ እንዳለው ቁም ነገሩ ዓለም ሐሰት የመሆኑን እውነት መረዳት ብቻ ሳይሆን እውነተኛውን ፍጹም ዓለም ከነሙሉ ግርማ ሞገሱ ማየት ነው። ዓለም ሐሰት የመሆኑ እውነታ ሌላ የተጻራሪዎች አብሮነት ምሳሌ ነው። ሐሰትም እውነትም አብረው ነው የሚኖሩት፣ አንዱ ከሌላኛው አይነጣጠሉም። አሁን በአእምሯችን በኩል አጮልቀን የምናየው ዓለም ሚጢጢ ነው። ሁላችንም ጉድጓድ ውስጥ እንዳለን እንቁራሪት ነን። እንቁራሪቱ በትንሹ ቀዳዳ አሻግሮ የሚያዩ ሚጢጢ ሰማይ መላው ዓለም እንደሆነ አምኖ ተቀምጠዋል። መላው ዓለም ግን ከዚች ሚጢጢ ሰማይ እጅግ የገዘፈ የረቀቀ ነው። አእምሯችን ሚጢጢዋ ቀዳዳ ናት። የምናየው ሁሉ በዚች ሚጢጢ ቀዳዳ በአእምሮ የተቃኘ ነው። ከዚች ትንሽ ጉድጓድ መውጣት አለብን። አእምሯችንን አውልቀን መጣል አለብን። እይታችን አእምሮ በሚባል መጋረጃ ተሸብቧል። መጋረጃውን ማውለቅ ይኖርብናል። ሜዲቴሽን እንግዲህ የአይናችንን መጋረጃ አውልቀን የምንጥልበት ዘዴ፣ ከጉድጓድ ውስጥ የምንወጣበት መንገድ፣ መንፈሳዊ ንቃትን የምናጣጥምበት ስልት። አንድ ፈላስፋ እንዲህ ብሎ ነበር። እኛ መንፈሳዊ ልምምዶች ያሉን ሰዎች ሳንሆን ሰዋዊ ልምምዶች ያሉን የመንፈስ ፍጥረቶች ነን። መልእክቱ ግልጽ ነው። እኛ መንፈስ ነን። ወደ ምድር የመጣነው ለአጭር እንግድነት ነው። ስጋችን፣ አእምሯችን፣ ኢጓችን፣ ስብዕናችን ሁሉ ጊዜያዊ ነው። መንፈሳችን የኛ አይደለም። እኛ መንፈሳችንን ነን። የረሳነው ትልቅ እውነት ይህ ነው። ሜዲቴሽን ይህን ትልቅ እውነት የምናስታውስበት ዘዴ ነው። እኛ ኮ ለአጭር ጉብኝት የመጣን መንፈሳዊ ቱሪስቶች መሆናችንን ረስተናል። ለእንግድነት የሄድንበት ቤት ውስጥ ቋሚ መኖሪያ ቀልሰናል። ነገር ግን ሞት እስከሚቀሰቅሰን ሳንጠብቅ ቀድመ መንቃት ይገባናል። ይሄው ነው የሜዲቴሽን መሰረታዊ እኛነታችንን የምናገኝበት ቁልፍ። ብዙውን ጊዜ በምናየው፣ በምንሰማው፣ በአጠቃላይ በጉዞ ዓለም እንወሰዳለን። ህልውና ጉዑዝ አይደለም። ህልውና ረቂቅ ነው። እውነተኛ ተፈጥሯችን ረቂቅ መንፈስነት ነው። ግን ይህ ትልቅ እውነት ተጋርዶብናል። የወረረንን ግዙፍ ብዥታ ለማጥራት ከራሳችን ጋር ለመገናኘት አይናችንን የጋረደውን ሰንኮፍ ለመንቀል አሁንም መቼም መከተል ያለብን ሜዲቴሽንን ነው። ሜዲቴሽን አማራጭ መንገድ አይደለም፣ ብቸኛውና ትክክለኛው መንገድ ነው። ምናልባት ይህንን እውነት የሰው ልጅ እስከሚደርስበት በመቶ በሺህ የሚቆጠሩ ዓመታት ሊወስድ ይችላል። ምዕራባውያን ቁሳዊ ስልጣኔ ገንብተው መንፈሳቸው ባዶውን እንደሆነ እንዳልሰለጠነ ተረድተው ፊታቸውን ወደ ምስራቅ አዙረዋል። የትምህርት ስርዓታቸው ውስጥ ሜዲቴሽንና ማይንድፉልነስን እያካተቱ ነው። ከትንሿ ጠባብ ጉድጓድ ለመውጣት እየታተሩ ነው። ግዙፉን ረቂቁን ዓለም ለማየት መንፈሳቸውን እያሰለጠኑ ነው። ለእኛም የተለየ መንገድ የለም። መንፈሱን ማሰልጠን የማያስፈልገው ከመካከላችን አንድም የለም። እስኪ ደግሞ በሳይንሳዊ ዘዴ ይህንን መንፈሳዊ ንቃት ለምን ማምጣት እንደማይችል እኔ፣ የሳይንስ ትልቁ መሳሪያ ሐሳብ ነው። ሳይንስ ሁሉንም ነገር ለመረዳት የሚሞክረው በሐሳብ መነጽር ነው። ቅድም እንዳየነው ደግሞ ሀሳብ ሚጢጢ ጉድጓድ ነው። ሕልውና በአይነት በመጠንም ከሐሳብ የረቀቀና የገዘፈ ነው። በዚህ ሴናሪዮ ሀሳብ ራሱ የችግሩ አካል ነው። ችግር የሆነ ነገር ደግሞ መፍትሄ ሆኖ አያውቅ። መፍትሄው ችግሩን ማስወገድ ነው። ለዚህ ነው ለመሰረታዊ ችግራችን ከሳይንስ መንደር መፍትሄ ልናገኝ የማንችለው። አእምሮ ሳይንስ ሐሳብ ውሱን ዶሜን አለው። ሐሳብ የሚሰራው ለቁስ አካሎች ነው። የፊዚክስ፣ የኬሚስትሪ፣ የባዮሎጂ ህጎች የሚሰሩት ቁስ አካሎች ላይ ነው። እዚህ ላይ ሳይንስ ይግባኝ የማይባል ሁላችንም የምንቀበለው ዳኛ ነው። ወደ ረቂቁ ስንመጣ ነው ሳይንስ ደካማና ሊረዳን የማይችል የሚሆነው መንፈሳዊ ርቀትን በሀሳብ ልቀት ልንተነትን አንችልም። እዚህ ሳይንስ ጉልበት የለውም። ሳይንስን ቁሳዊ ዓለምን ለመረዳትና ለማሻሻል እየተጠቀምን ለመንፈሳችን ፊታችንን ወደ ሜዲቴሽን ማዞር አለብን። ከጉድጓድ ውስጥ ለመውጣት ዝግጁ ስንሆን ሜዲቴሽን ምን ያህል አስፈላጊ መሆኑን ለማወቅ ሁለት ያናስባል። ሜዲቴሽን ውስጥ ከጠባቧ ጉድጓድ የምንወጣበት ረቂቅ መሰላል አለ። አሁን አንድ በጣም ትልቅ መሠረታዊ ችግር አለ። ሁላችንም ጠባብ ጉድጓድ ውስጥ እንደሆንን አናውቅም። የፕሌቶ ዋሻ ተምሳሌትነቱ አልተገለጸልንም። ፕሌቶ የሚደነቀው ቢያንስ የሁላችንንም መሠረታዊ ችግር አጥርቶ ማየትና ማሳየት ችሏል። ጠባቧ ጉድጓድ መላው ዓለም መሆኑን አምኖ የተቀበለ ከጉድጓድ ውስጥ ለመውጣት ያለውን አስፈላጊነት አይገነዘብም። ያለንበት ጠባብ ጉድጓድ በትክክል መረዳት ስንችል መሰላሉን ሜዲቴሽንን ለመሻት ከቅጽበት ያነሰ ጊዜ ነው የምንፈልገው። የፕሌቶ ዋሻ እስረኞች መሆናችንን ስንገነዘብ ሜዲቴሽን ተፈጥሯዊ መልሱ እንደሆነ ወዲያው ይከሰትልናል። በነገራችን ላይ ፕሌቶ ፍጹም አልነበር። አንድ ቀን ተማሪዎቹ በተሰበሰቡበት እንዲህ አለ፣ ሰው ማለት ክንፍ የሌለው በሁለት እግሩ የሚሄድ ፍጥረት ነው። በማግስቱ ሌላ ታላቅ ፈላስፋ ዲዮጋን ክንፎቹ ሙልጭ ብሎ የተሸለተ ዶሮ ይዞ መጥቶ፣ ተመልከቱ ይህ ነው የፕሌቶ ሰው ብሎ ተሳልቆበታል። ከፕሌቶ ጋር የሚገናኝ እስካሁን የምንጠቀምበት ጽንሰ ሐሳብ ፕላቶኒክ ፍሬንድሺፕ አሊያም ፕላቶናዊ ወዳጅነት ነው። ይህ ወዳጅነት የጾታ ፍቅር ተቃራኒ ነው። ፕላቶኒክ ወዳጆች የጾታ ፍቅር ዝንባሌ የላቸውም። ወዳጅነታቸው ተራ አይደለም፣ ይልቁንም ከወሲባዊ ዝንባሌ ነፃ የሆነ ነፍስ ድረስ የጠለቀ ወዳጅነት ነው። ይህ ወዳጅነት ለምን በፕሌቶ ስም እንደተሰየመ ስምርምር የደረስኩበት መደምደሚያ ፕሌቶ ከመምህሩ ሶቅራጽስና ከተማሪው አርስቶትል ጋር ይህ አይነት ፕላቶኒክ ወዳጅነት ስለነበረው ነው። ሌላው ከፕሌቶ ጋር ተያይዞ መነሳት ያለበት አይዲያሊስት ዝንባሌው ነው። ፕሌቶ ተፈጥሮ በረቂቅ ነገሮች ይማረካል። በዚህም ከተማሪው አርስቶትል ጋር ተቃራኒ ነው። አርስቶትል ኢምፕሪስስት ነው። ፕሌቶ በአይዲያሊዝም ዝንባሌው እየተመራ ፕላቶኒዝምን አርቅቀዋል። ፕሌቶ በዋሻው ተምሳሌትነት ያስረዳው ሐሳብ ቴዎሪ ኦፍ ፎርምስ ይባላል። በጥልቀት እኔ ውስጥ እንደ ፕሌቶ ከሆነ ለምሳሌ በዓለም ላይ ክብ ነገሮችን ልናገኝ እንችላለን። ክብ እንጀራ፣ ክብ ዓለም፣ ክብ ኳስ ወዘተ። ክብነት ራሱን ግን ልናገኝ አንችልም። ክብነት ሐሳባዊ ነገር ነው፣ በዚህ ዓለም አይገኝ በዚህ ዓለም የምናገኘው ለክብነት የተጠጉ ነገሮችን ነው። ስለዚህ ክብነት የፎርም ምሳሌ ነው። እንዲሁ ሌላ ምሳሌ በዚህ ዓለም ውብ ሴት፣ ውብ መኪና፣ ውብ መልክዓ ምድር ልናገኝ እንችላለን። ውበትን ራሱን ግን አናገኘው። ስለዚህ ውበት ፎርም ነው። በዚህ የተነሳ ሁለት እውነታዎች አሉ፤ የቁሶች ዓለምና የፎርሞች ዓለም። የቁሶች ዓለም ይህ ዓለም ሲሆን የፎርሞች ዓለም ረቂቁ ዓለም ነው። ፕሌቶ ጨምሮ የአንድን ነገር እውነተኛ ተፈጥሮ ልንረዳ የምንችለው በፎርሞች ዓለም ነው ይለናል። ያ ነው ረቂቁ የመንፈስ ዓለም ክብነትን ውበትን ወዘተ ያያዘ። ከላይ በተሰጡት ሁለት ምሳሌዎች ውስጥ ክብነትና ውበት ፎርሞች ናቸው። ፎርሞች ዕድሜያቸው ምን ያህል ነው? ውብ ሴት ወይም ውብ መኪና ዕድሜ ውሱን ነው። ክብ ኳስ ወይም ክብ እንጀራም ዘመኑ የተቆጠረ ነው። ክብነትና ውበት ግን ዕድሜ የላቸው ዘል ዓለማዊ ናቸው። ይህም የረቂቅ ነገሮች ባህሪ ነው። ሁለተኛው የፎርሞች ባህሪ የማይለወጡ ወይም ቋሚ መሆናቸው ነው። ለምሳሌ ቆንጆ ሴት ልትለወጥ ውበቷ ሊረግፍ ይችላል። ክብ ኳስ ክብነቱን ሊያጣ ይችላል። ውበትና ክብነት ራሳቸው ግን የማይለወጡ ናቸው። የመጨረሻው የፎርሞች ባህሪ የማይከፈሉ መሆናቸው። በመጨረሻ ፕሌቶ እንዲህ ይላል፤ ፍጹም እውነተኛ ነገር ፎርሞች ናቸው። በሌላ አገላለጽ ስለ ፎርሞች ስናወራ እያወራን ያለ ነው ስለ መንፈሳዊው ስለ ረቂቁ ዓለም ነው። ፕሌቶ የፎርሞች ዓለም ብቻ ለምን እውነተኛ ዓለም እንደሆነ እንዲህ ያስረዳል። ለምሳሌ አንድ ትልቅ ክብ ቆንጆ የዝግባ ጠረጴዛ አለ። አንድ ቁስ ክብ ነው የምንለው በክብነት ሲሳተፍ ነው። ስለዚህ አንድን የዝግባ ጠረጴዛ ትልቅ ክብ ቆንጆ የምንለው ትልቅነት ክብነትና ቁንጅና ሲኖረው ብቻ ነው። ዝግባ የሚባል ፎርም ባይኖር ጠረጴዛው ከነጭራሹ አይኖርም ነበር። ስለዚህ ፍጹም እውነታ የፎርሞች ዓለም ብቻ ነው፣ የማይለዋወጥ የማይከፋፈልና ዘል ዓለማዊ አንዳንድ ሰዎች እንዲህ ይላሉ፤ ፈላስፎች፣ አሳቢዎች፣ የሂሳብ ሊቆች በሐሳባዊው ዓለም መመሰጣቸው የራሳቸው ጉዳይ ነው። እኔ በሐሳባዊው ዓለም አልወሰድም። የኔ ፍላጎት እውነተኛው ዓለም ነው። እንግዲህ እነዚህ ሰዎች እውነተኛ ዓለም የሚሉት አሁን የሚያዩትን የሚሰሙትን የሚዳስሱትን ዓለም ነው። ፕሌቱ ደግሞ እንዲህ ይላቸዋል፣ እውነተኛው ዓለም እውነተኛው አይደለም። ስለዚህ የፎርሞች ጽንሰ ሐሳብ ለጥቂት ፈላስፎች ብቻ የሚተው ጉዳይ አይደለም፣ ሁላችንንም ይመለከተናል። ምክንያቱም እውነት ብለን የተቀበልነው የምንኖረው ዓለም እውነት አይደለም። ፕሌቱ ይህንን ሐሳብ ሲያጠናክር የትኛውም ውብ የምንለው ቁስ ፍጹም ውብ አይደለም። ሁሌም ውበት ከሚባለው ፎርም አንጻር ያነሰው ውበት ነው ያለው። እውነተኛው ውበት ያለው በፎርሞች ዓለም ብቻ ነው። በዚህ ዓለም ላይ ሁለት ነገሮች አሉ ይላል ፕሌቶ። የመጀመሪያው የተለዋዋጭ ስሜት ሰጪ ነገሮች ዓለም ሲሆን፣ ይህም የዋሻው ዓለም ነው። በዚህ ዓለም ያሉ ነገሮች እንከን የሞላቸው ናቸው። ስህተት፣ ኢሉዥን፣ ድንቁርና የዚህ ዓለም ተምሳሌቶች ናቸው። በሌላ በኩል የፎርሞች ዓለም አለ። ፍጹም፣ ዘል ዓለማዊ፣ የማይለዋወጥ፣ የእውነተኛ ተፈጥሮና ዕውቀት ዓለም ይህ ነው። እንግዲህ ይህ የፕሌቶ ጽንሰ ሐሳብ የትኛውንም የዕውቀት ዘርፍ ለመረዳት የምንጠቀምበት ነው። በመጨረሻ ሦስት ፎርሞች ከሌሎች ፎርሞች የላቀ ደረጃ አላቸው። እነሱም ጥሩነት ውበትና እውነት ናቸው። ለምሳሌ ክብነት ውብ ነው ልትሉ ትችላላችሁ፣ ነገር ግን ውበት ክብ ነው ልትሉ አትችሉ ስለዚህ ውበት ከክብነት የላቀ ደረጃ አለው ይላል ፕሌቶ። የፕሌቶን የፎርሞች ዓለም ለመለማመድ ብቸኛው አማራጭ ሜዲቴሽን ነው። በነገራችን ላይ የፕሌቶ ፎርሞች የፕሌቶ ብቻ አይደሉም፣ የሁላችንም እውነታ ናቸው። ፕሌቶን ልዩ የሚያደርገው ይህንን ግዙፍ እውነታ ቀድሞ በመረዳቱ ነው። ፕሌቶን ታላቅ ፈላስፋ የሚያሰኘው የሰው ልጆች ሁሉ የጋራ እውነት የሆነውን መሠረታዊ ነገርን መግለጹና ሐሳቡን ለመግለጽና ለሁላችንም ለማስረዳት የተጠቀመው የዋሻው ተምሳሌት ታላቅ እውነትን በቀላል ዘዴ የሚነገር ኃያል ታሪክ በመሆኑ ነው። እንዲህ ናቸው አሳቢዎቻችን፣ ቀድመው መጥተው ቀናውን መንገድ የሚጠርጉልን፣ የእውቀትን ወጋገድ የሚያሳዩ፣ ነቅተው የሚያነቁን ናቸው። ሦስተኛው የምዕራቡ ዓለም ተወዳጅ ፈላስፋ ፍሬድሪክ ኒቺ ነው። የሱን ታላቅ ፈላስፋነት ጉዳይ ለሌላ ቀን ብናደርገውስ? አበቃው።